የአሜሪካ የአክሲዮን ገበያ በተከታታይ ለሁለተኛ ቀን አሽቆልቁሏል። ፕሬዚዳንት ዶናልድ ትራምፕ ቀድሞውንም ውጥረት የበዛበትን የንግድ ጦርነት እያባባሱት ነው። ፕሬዚዳንቱ ካናዳ ወደ ዩናይትድ ስቴትስ የምትልከውን የኤሌክትሪክ ኃይል ዋጋ ለመጨመር ማቀዷን ተከትሎ በካናዳ ብረታ ብረት ላይ ታሪፍን በእጥፍ እንደሚጨምሩ ዝተዋል። በኋላ ላይ ሁለቱም ወደ ኋላ ቢመለሱም የአክሲዮን ገበያው ግን አሁንም አልተረጋጋም። ፕሬዚዳንቱ አሁንም በአሜሪካ የተመረቱ ምርቶችን ለማስተዋወቅ በሚል በካናዳ ላይ የመጀመሪያውን የ25 በመቶ ታሪፍ ለመጣል አቅደዋል። ትክክለኛውን ነገር እየሰራን ያለነው የስራ እድሎችን እንመልሳለን። አይሰቁብንም። ራሞን ፔሬራስ ላለፉት 36 ዓመታት ታቤርና ዴላልባርዴሮን አስተዳድረዋል። የንግድ ሥራቸው የኮቪድ ወቅትንና በፕሬዚዳንት ትራምፕ የመጀመሪያ የሥልጣን ዘመን የጣሉ ታሪፎች ወቅትንም አልፏል። 2018 እና 2020 አስታውስ። ሁሉም ነገር ደና ይሆናል። ፖለቲካ ጨዋታ ነው አይደል? ዶ ጆንስ ኢንዱስትሪያል የአክሲዮን ገበያ አማካኝ ዋጋ ሰኞ እለት ወደ 900 በሚጠጋ ነጥብ ወድቋል። ማክሰኞ ደግሞ በ500 ነጥብ ገደማ ወርዷል። ይህም የሮጀር ፍሬሸትን የጡረታ ጊዜ ተቀማጭ ጎድቶባቸዋል። ያሁሉ ዋጋ በፍጥነት እልም ሲል ማየት በጣም ከባድ ነው። ምናልባትም አመቱ ሙሉ ካገኘነው አብዛኛውን አሁን አጥተናል ብዬ አስባለሁ። ሚካኤል በበኩላቸው ሰዎች ቸኩለው ድምዳሜ ላይ እየደረሱ ትንሽ ከመጠን በላይ የሆነ ምላሽ እየሰጡ ነው። ስቴ የሚሆነው እናያለን። የእነዚህ ታሪፎችና የሁሉም ነገሮች ውጤት ምን እንደሆነ ሰላሳ ቀን ያህል ንስጠውና የሚሆኑ እኒ። ምክንያቱም ፕሬዝደንት ትራምፕ እንኳን ሀሳባቸውን እየቀያየሩ ነው። ስለዚህ ምን ይታወቃል? የፋይናንስ ተንታኞች በበኩላቸው ወደፊት የሚሆነውን ለመገመት አለመቻሉ እንደሚጎዳ ያሳስባሉም። ለኢንቨስተሮች ለንግድ ድርጅቶች እንዲሁም ለአሜሪካውያን ሸማቾች መጪው የፖሊሲ ሁኔታ ምን እንደሚመስል ለመለየት አስቸጋሪ ነው። ስለዚህ ለሰው በተሻለ እርግጠኝነት ያለውን ነገር ማሰማት ይጠቅማል ብዬ አስባለሁ። ፕሬዚዳንት ትራምፕ የኢኮኖሚ ውድቀት እንደሚከተል ይታያቸው እንደሆነ ተጠይቀው በፍጹም አይታየኝም ብለዋል። ይሁንና ብዙዎች የዚህን ጥያቄ ምላሽ ለማግኘት የአክሲዮን ገበያውን ይዞታ ይመለከታሉ።